የተወሰኑትን ደግሞ አዲስ ኪዳን ላይ ምን ይላል የሚለውን እንመልከት። ወደ ሮሚ ሰዎች ቁጥር ከሁለት እስከ ሶስት ጀምረን ስናነበው አንዲት ሴት ልጅ በክርስትና ከተፈታች ወይም ደግሞ ከባሏ ጋር ከተጣላች ማግባት አትችልም። ምን ይላል ያገባች ሴት ባሏ በህይወት ሲኖር ከእርሱ ጋር በህግ ታስራለች ባሏ ቢሞት ግን ባልከ ህግ ነጻ ትፈታለች ይላል ከዛስ በኋላ የማቴዎስ ወንጌል 19 ላይ ምንላል እኔ ግን እላችኋለሁ ያለ ዝሙት ሚስቱን የሚፈታ ትቶ ሌላኛውትን የሚያገባ ሁሉ ምን ይላል ያመነዝራል አለ የተፈታችውን የሚያገባ ያመነዝራል ስለዚህ ምንድነው በክርስትና ሴት ልጅ ከተፈታች አንድ ወንድ ልጅ ካገባት፣ ምንድነው እሱ አመንዝራ ነው ወይም ደግሞ ዝሙተኛ ነው ተብሎ ይገለጻል ማለት ነው። እንዲሁም ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ሴት በነገር ሁሉ አለ የተገዛች ናትና በዝግታ ትማር፣ ነገር ግን በዝግታ ትኑር እንጂ አለ አሁን ላይ ሴቶች በየቲክቶኩ እየወጡ የሚያስተምሩት ነገር በዝግታ ትማር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አይገባትም እያለ ይናገራል። ማሻላ ተባረከ ራህማን የሴቶች እናት የሆነችው ፈጃ የሚነቁራት ሁሌም አይሻ ምንድን ነው ሀዲሶችን ከማንም በላይ የዘገበችዋ እንዲሁም ደግሞ በቁርአን ላይ የሴቶች ምዕራፍ ተብሎ አላህ ሱብሃነ ወተዓላ አልቁን ሲጠፍልን እዚህ ጋር ግን መጽሐፍ ቅዱስ ላይ ምንግላት ሴት ልጅ አታስተምር፣ ዝም ትበል በወንድ ልጅ ላይ ስ ምን ልትሆን አይገባትም፣ ልትሰለጥን አይገባትም። እንዲሁም ደግሞ ክርስቲያን ወገኖቻችን ከሚያነሱልን በጣም ትልቅ ትልቅ ጥቅሱ ሴት ልጅ ጎዶሎ ናት፣ ሴት ልጅ ጎዶሎ ናት። የጀማ መጽሐፋችን አንብቡ። መጽሐፈ ቀሌሜንጦስ ምዕራፍ ሁለት ቁጥር አስራ አራት ላይ ሴት በተፈጥሮ ምንድን ናት ይላል፣ ደካማ ናት። የሰሟችውን ሁሉ ምንም ሳታመዛዘን ምን ብላ ትቀበላለች? አሜን ብላ ትቀበላለች አለ። ስብሓን የጠራህ ጌታ ነ ሌላውም ደግሞ መጽሐፈ ዲስኪያን ምዕራፍ 3 ቁጥር 32 ላይ ነገር ግን አለ ለአማኑ ሰዎች በንጽህና ሊከባከቡ ይገባቸዋል። እና ይህ ደግሞ ሴቶች ተገልጣችሁ የምትሄዱ ሴቶች ፊታቸውን እንዲሸፍኑ እየጠቀሰ ነው ማ ይገባቸዋልና ፊታቸውን በማሳመር ቀለም በመቀባት አይደለም፣ እግዚአብሔር በፈጠረው መልኩ ውስጥ ጥቅምም የሌለውን እድል መልኳን ማጌጥም አይደለም። እንዲህ ያለውን ሁሉ አይሰሩ። ነገር ግን እሳ እርሱ የተከናነበ በጎዳና ራሳቸውን ዝቅ ያድርጉ። ስለዚህ ክርስቲያን ወገኖቻችን ግዴታ ምን ልታደርጉ ይገባችኋል? እኛን ከምትነቅሩ ናቁሩ፣ ራሳችሁን ልትሸፍኑ ይገባል ማለት ነው። እንዲሁም ደግሞ ምን ይላል? አንደኛ አንደኛ የጴጥሮስ መልእክት ቁጥር 3 ላይ ምዕራፍ 3 ቁጥር 7 ላይ እንዲሁም እናንተ ባሎች ደካ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ እናማ ሴቶች ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ሴቶች ደካማ ፍጥሮች ናቸውና አትናገሩ ናቸው በማስተዋል አብራሪ ኑሮ ይላል ማለት ነው እንዲሁም ደግሞ ሴት ልጅ አደባባይ ላይ ማስተማር እንደማትችል ከነገርኳችሁ በኋላ ምን ይላል መሰላችሁ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር 11 ላይ ሴት በነገር ሁሉ እየተገዛች በዝምታ ትማር እንጂ ሴት ልጆቻ እንድትማር አልተፈቀደላትም ይላል እንዲሁም ደግሞ 15 ላይ ነገር ግን በእምነትና በፍቅር በቅድስናና ራሳቸው እየገዙ ቢኖሩ በምን ትድናለች በመውለድ በመውለድ ትድናለች እያለ ይናገራል ማለት ነው። ስለዚህ እንዲሁም ደግሞ በጣም ካስገረመኝ ጥቅሶች ውስጥ ምንድነው መጽሐፈ ጨዋታ ላይ መጽሐፈ ጨዋታ ላይ ምን እያለ ይገልጻል? መጽሐፈ ጨዋታ ይህ የቤተ ክርስቲያን መጽሐፍ እንደምታውቁት ነው። መጽሐፈ ጨዋታ ስጋዊ ላይ ምን ይላል? ከአልጋ ላይ ከምትውል ሴት አለ፣ ምን ላይ ከምትውል ሴት፣ አልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል። ሱብሓን አላህ! ጭራሽ ሴት ልጅ ክብሯ ምን ያህል ዝቅ አድርጎ ነው ከአህያ እኩል ያወዳደራት። አልጋ ላይ ከምትውል ሴት ወይዘሮ ገጣማ ይሻላል እያለ ይናገራል ማለት ነው እንዲሁም ደግሞ ምን ይላል እዚሁ መጽሐፍ ጨዋታ ላይ ምን እያለ ይገልጻል ውሽማ በሴት ዘንድ ማር ነው ይህ ማለት ሁለቱ ሚስት አይቻልም እያላችሁ የምትነቅሩን ሰዎች ኢት ሚንስ ለዜና ነው ለዜና ነው ማለት ነው ወይም ደግሞ ለዝሙት ነው የምትጋብዙት ምክንያቱም በሴት ዘንድ ምን ይላል ውሽማ ማር ነው ውሽማ ማር ነው እያለ መጽሐፍ ይናገራል ማለት ነው። ስለዚህ እንዲሁም ደግሞ ምን ይላል መሰላችሁ መጽሐፍ ጨዋታ ላይ መልካም ቆንጆ አመንዝራ ሴት ካለችበት ቤት አትግባ አለ። ምን መልካም ቆንጆ አመንዝራም ሴት ካለችበት አት በከንቱ እንዳትሞት ሴት ከመሆን ምን መሆን ይሻላል? ወንድ መሆን ይሻላል። ሴት ሴት ሆናችሁ ከምትፈጠሩ ወንድ ሆናችሁ ተፈጠሩ እያለ መጽሐፍ ቅዱስ ይናገራል ማለት ነው። እንዲሁም ደግሞ ድርሳነ መስቀል ገበዝ ላይ አስራ አራት ላይ ምን ይላል ወደ ሴት አትመልከቱ፣ ከሚታይ ከማይታይ መቅሰፍትና ፈተና ትድኑ ዘንድ በስጋዊ ፍላጎት በጨዋታ አይኖቻችሁ ወደ ማና አይመልከት፣ ወደ ሴት አይመልከቱ ሴቶች ተመከቷቸው እየተባለ ነው። አሁን ግን ሁላችንም እንደምንመለከተው ቲክቶክ ላይ ሁሉም ሴቶች ወጥተው ሳይፈቀድላቸው እየተናገሩና እኛን እየዘለፉን ይገኛሉ ማለት ነው። ስለዚህ በሴቶች ጉዳይ ላ በጣምጣ ነገሮች አሉ። ሴት ልጅ የተጨቆነችበት፣ ሴት ልጅ የተረገጠችበት። አልሀምዱሊላሂ ረብቢል ዓለሚን ለአላህ ምስጋና ይገባ። ሴቶችን እስልምና አክብሮናል። ሴቶችን እስልምና አልናል። ከማንም በላይ የጀነት ቁልፍ አድርጎናል። የጀነት አድርጎናል። አልሀምዱሊላህ እንደ እስልምና ሴቶችን ያከበረ ሃይማኖት የለም። ስለዚህ ክርስቲያን ወገኖቻችን ስለ እስልምና ሴት መታችሁ ከማውራታችሁ በፊት እባካችሁ ሁልጊዜ እንደምናገረው መጽሐፍቶቻችሁን አንብቡ፣ ግለጡ አንደቡ ወጣቻ አትናገሩ እያለ የሚናገረው መጽሐፍቶቻችሁ እንጂ መጽሐፋችን አይደለም። ይላል ደግሞ ቸርች ፋደርስ ለሴቶች ምን ይላል? ለሚ ፕሮግራም ለህታችን ታቀርብልናለች በላ ፕሮግራም

አዲስ ኪዳን ለተላለፈ ለሴት ልጅ የተሰጣትን ቦታ እንዳሁን በብሉ ኪዳን፣ እንዲሁም በአዲስ ኪዳን አሁን ደግሞ ምንድን ነው የምናየው? ቸርች ፋደርስ ቀደምት የቤተክርስቲያን አባቶች ሴቶችን አስመልክቶ ምን አይነት ነገሮችን ተናግረዋል? ደግሞ ሴቶችን አስመልክቶ ምን አይነት አስተምሮ አለው የሚለውን ባጭሩ ለመዳሰስ ያህልንና ሀይቃ በጣም አስገራሚ ነገራቶችን የምናገኘው ግን፣ እንሻላ በተወሰነ መልኩ ለመዳሰስ ይሞክራለን። የመጽሐፍ ቅዱሱ በጣም በቂ ነው፣ ከበቂ በላይ ነው። በክርስትና አስተምሮ ሴት ልጅ ያላትን ቦታ ለማወቅ። ግን እስቲ ኧርሊ ቸርች ፋደርስ ደግሞ ምን ይላሉ የሚለውን ደግሞ መጀመሪያ ላይ የምናገኘው ቀደምት ከሆኑ የቤተ ክርስቲያን አባቶች መካከል ሴንት ጆን ክሪስቶስ በአራተኛው ሴንቸሪ የነበረ በጣም በክርስትና እምነት ውስጥ ትልቅ ቦታ ያለው ቅዱስ ዮሐንስ አፈወርቅ ማለት ነው። እና እሱ ምን ይናገራል የሚለውን እስቲ ከሱ በመጀመር ልናገር እና ምን ይላል? ቻፕተር ሰቨን ላይ ነው ይሄን የሚገልጸው እዚህ መጽሐፉ ላይ ወቅቲ መውጃ ከተመቸሽ እንትንድ ከፍችልኝ ያለሽሽ ከፍ ያለው ይታያሉ ስለሆነ፣ ካልታየ ታገኛላችሁ። እሺ። እና ቅዱስ ዮሐንስ አፈወርቅ ምንኛ ስለ እንትን እየተናገረ ነው። በክርስትና አስተምሮ አሁን የሰው ልጅ የፈጣሪ አምሳል ነው አደለ? ኢሜጅ ኦፍ ጋድ የሚል አስተምሮ አለና እዚህ ጋር ምን ይሆናል?

ወደ ሲፍቲ በጣም ሲፍቲ በጣም ደካማ በጣም ተለዋዋጭ የሆነ ባህሪ ነው ያላቸውና ማለትም ሲያበራ ነው።

ኦሪገን ማለት በሁለተኛው ሴንቸሪ የነበረ በጣም ሞስት ኢምፖርታንት ቲሪ ሪሊጅን ኢን ቢቢካል ስኮላር የሆነ ቸርች ፋደር ነው እና ምንለናይ አያም ኖት ጊቪንግ ፐርሚሽን ፎር ኤወመን ቱቲች ሴት ልጅ እንድታስተምር ፐርሚት አላደርጋትም፣ አልፈቅድላትም። ነገር ግን ኢቨንላስ ቱቲ ዋም ዋቱድ አረላም ማስተማር ይቅርና ለወንድ ልጅ ማድረግ ያለበትን ነገር እንኳን መናገርም አስችልም ኦልዶ

ሊስንቱ ማ እሷ የፈለገ መልካም ነገር እንኳን ብታስተምር ወንድ ቁጭ ብሎ እሷን መስማት የለበትም፣ እሷን ማዳመጥ የለበትም የሚል ሀሳብ ያስቀምጠል። እዚሁ ጨምሮ ደግሞ ምን ይላል? ፎር ኢትስ ኢምፕሮፐር ፎር አ ወመን ቱ ስፒክ ኢን አን አሴምብሊ፣ እንደዚህ ስብስብ ውስጥ ምናምን ነገር። ቀድም በብሉይ ኪዳን እና በአዲስ ኪዳን መጽሐፎች ላይም እንዳየ ነው ሴት ልጅ በስብስብ ውስጥ መናገር ይሄ ለሷ ተገቢ አይደለም። ኖማዘር ዋት ሺሴይስ የፈለገ ነገር ብትል እንኳን ኢቨን ሺሴይስ አድማይ በረለትንግስ ወይም ደግሞ በጣም የተቀደሱ የሚደነቁ መልካም ነገራቶችን እንኳን ብትናገር ይሄ የሆነ ኮንስኩንስ አያጥም ሲንስ ደ ካም ፍሮም ስብሀነ አላህ። አሁን በጣም ከባድ ነገር ነው። የፈለገ የተቀደሰ የፈለገ አምላካዊ ነገር እንኳን ብትናገር ከሴት አፍ በመውጣቱ ብቻ ከሴት ስለወጣ ይህ ነገር የሆነ ክሬቲቪቲ ይኖረዋል የሚል ሀሳብን ያስቀምጥልናል። እንዲሁም እዚህም ጋር የፈጣሪ ሕግ ዲቫይሉ ለመጣሱ የመጀመሪያ ምክንያት የሆኑና ይህ ደግሞ ኢቭ ላይ ብቻ ወይም ሄዋን ላይ ብቻ ያለ ሳይሆን የሙሉ ሴት የሚባለውን ባህሪ የሚገልጽ ነው የሚል ሀሳብ ያስቀምጣል። እንዲሁም ደግሞ ኤንሸንት ክርስቲያን ራይተርስ የተባለው እና ይህን ምንድ በምን ያጠቀምናል ሲ ደውመን ወዝ ሚድ አ ሀልፐር የእሷ ድርሻ መፈጠር ድርሻ ምንድነው? ልጅ ማሳደግ ነው። በቃ ልጅ መውለድና ልጅ ማሳደግ ነው። ከዛ ውጪ ምንም አይነት ድርሻ ራሱ አላት ብዬ አላስብም ይላል። እንዲሁም ደግሞ ማርቲን ሉተር ማርቲን ሉተር ማለት እንግዲህ በመካከለኛው ክፍለ ዘመን የነበረ ሪፎርሚስት በጣም ብዙ ነገሮችን የሰራ ነው። እና ምን ይላል? ዊመን ሹድ ሪሜን አት ሆም ሴቶች ቤታቸው ነው መቀመጥ፣ ያለባቸው ቤት መጠበቅ ያለባቸው ህፃናትን ማሳደግ መሆን ያለባቸው ነው

ለዚህ ነው በቃ ዝም ብላ ቁጭ ብላ ሕፃናትን ለማሳደግ ምናምን ነው ተፈጥሮ ራሱ እንጂ ምንም ነገር ለማድረግ አይደለም የሚል ሀሳቦችን ያስቀምጡናል። እና ኢንሻላህ በአጭሩ ይህን ይመስላል ቸርች ፋዘሮች የተናገሩት ንግግር። ኢንሻላህ ክ መወዳ ካለች ይህን ጠቅላላ አድርጊውና እንትን ላ ኢንሻላህ ሆነ ከታች ራሱ እያየው የነበረ አንድ ኮሜንት ማለት ነው አሁን ካሉ አድርገን አሳይተናቸዋል። አዲስ ኪዳን በመጀመሪያ ደረጃ ማለት ነው። ሁለተኛ ነገር ደግሞ ብሪ ኪዳን ቢሆንስ እኔ ክርስቲያኖች እንዴት ነው የምታስቡት? ኮይ የብሪ ኪዳን ፈራጅ እግዚአብሔር ነው አይደለ ነው ወይስ እንደናንተ እግዚአብሔር በዳይ ነው፣ ግፈኛ ነው፣ በቃ እንትን ነው ምናምን። ከዛ ኢየሱስ ደግሞ በቃ የፍቅር አምላክ ነው። እግዚአብሔር የጥፋት አምላክ ነው። ይህንን ብቻ መልሱልኝ። እግዚአብሔር የሆነ ብዙ ጊዜ የምታስመስሉት ምንድን ነው? የሆነ ነገር ስትባሉ አይቁ ብሉ ኪዳን ነው በቃ ብሉ ኪዳ ላይ ችግር እንደሌለው ብሉ ኪዳ ላይ በቃ እግዚአብሔር ጨካኝ እንደነበረ የሆነ የተጓደለ ፍርድ እንኳን ሲነገራቸው፣ አሁን ቅድም እንዳነበብኩት አይነት ዳዊት ጥፋት ሰርቶ ሚስጦቹም የሚቀጡበት አይነት ራሱ ሲነገራቸው ምና እሱ ብሉ ኪዳን ነው። ብሉ ኪዳ ማን ነው ህጉድ ያወረደው? እግዚአብሔር አይደል ያወረደው? አሁን እያወራሽ ከታች እየጻፈች ነበረ አሁን ካለው ነገር ነገሩን አስለን መጀመሪያ ያለውን ማን ያወረደው? ወይስ የብሉይ ኪዳኑ እግዚአብሔር ጥሩ፣ የአዲሱ ኪዳን የሆነ የድሮ እንትን ጥሩ እግዚአብሔር ነበር፣ መጥፎ እግዚአብሔር ነበረ፣ አሁን ደግሞ መጣና ደግሞ እግዚአብሔር ተሻሽሎ አዲስ ሆነና ምን ሆነ? በአዲስ ኪዳን ደግሞ በአዲስ መንፈስ መጥቶ ጥሩ ሆነ ነው እንዴ? እንደዛ ነው ሀሳባችሁ ከሆነ በጣም ያሳዝናል። አምላክ እንደዛ አይደለም። እሺ አምላክ እንደዛ አይደለም። አምላክ ለወደፊት የሚሆነው ህግ ጭምር ነው የሚያወርደው። የወደፊት የሚሆነውንም አሁን ያለውንም ስለሚያውቅ አንድ ላይ ነው አምላክ ህግ ሲያወርድ የሚያወርደው ማለት ነው። እና የብሉይ ኪዳን ነው አዲስ ኪዳን ነው? አዲስ ኪዳን ላይ ማሳየት ናቸዋል በደንብ አድርገን ኦክቲ ጃስሚን የሄደችበት አዲስ ኪዳን ላይ ያሉ ጥቅሶችን ነው አሁን እንትና፣ ሳቢናም ደግሞ ያነሳቻቸው ቻርች ፋዘሮች፣ ብሉይ ኪዳን ላይ የነበሩ ቻርች ፋዘሮች አይደለም። ኢቨን ሴ ልጅ ኒቃብ ትልበስ ምናም ብለው የሚናገሩ ቻርች ፋዘሮች ራሱ አንድ አይኗ ብቻ ይከፈት ምናም የሚሉት እነ ተርቱሊያን መገስቲ ምናም ራሱ የብሉይ ኪዳን ቻርች ፋዘሮች አይደሉም። ነገር ግን እናንተ እሱ ራሱ ሲነገራችሁ አሁን ካሉት ነው ወይስ አሁን ያሉት የሚመቻችሁ? አሁን ቸርች ላይ ያሉት ምናምን ነገር የሚሰብኩት ተገላልጣ ምናምን የምትሰብኩት ሴት ከሷ እንዳመጣላችሁ ነው የምትፈልጉት ከሆነ በጣም ያሳዝናል። እና ኢንሻአላህ እስኪ ከታች አንድ ሜሴጅ ሳይኖር እንትን ያልኩት ቀጥሉ። ኢንሻአላህ ጀዛኪላሁ ኸይረን። ያው እኛም ኮሜንት አንመልስም ብለን ነው እንጂ የራሳችሁ መጽሐፍ ነው፣ እናንተ የጻፏችሁት ነው ተብሏል። ይሄ የሁል ጊዜ የተለመደ ቃላቸው ነው እና ለሱ መልስ አንሰጥበትም። ያው የራሳችሁ መጽሐፍ ነው ከተባይለ ብሉይ ኪዳንና አዲስ ኪዳንን ከፍታችሁ አንብቡ። አይ ቲንክ መጽሐፉ የተጻፈው እናንተ እንድታነቡት እንጂ ትራስጌ ላይ ለመኝታ ጊዜ እንድታስቀምጡት አይደለም። ስለዚህ መጽሐፍቶቻችሁን አንብቡ። ዛሬም ነገም መጽሐፍቶቻችሁን አንብቡ። ባረከላሁ ፊኩም እህቶች ይህንን የምትመለከቱትን ፕሮግራም በኢርሻድ አባላት የሆኑት የሴቶች ፕሮግራም ነው። እንሻላ ከኛ ጋር ብዙ ፕሮግራሞችን እንቀጥላለን፣ ብዙ ብዙ ትምህርቶችን እንማማራለን። የሚቆም አይደለም። አሁን ደግሞ ይህን ያህል ስለ እስልምናው እስልምና ለሴት ልጅ የሰጣትን ክብር እስልምና ከመምጣቱ በፊት ነቢዩ ሰለላሁ አለይሂ ወሰለም ከመላካቸው በፊት እስልምና ለሴት ልጅ የነበራቸው አመለካከት ምን አይነት ነበረ የሚለውን በደንብ አድርገው ህቶች አብራርተው ተናግረዋሉ። አሁን ደግሞ እንዲሁም ደግሞ በክርስትናው ሴት ልጅ ስለተሰጣት ምን ያህል የረከሰች እንደሆነች ምን ያህል የተጨቆነች እንደሆነች ከብሉ አዲስ ኪዳን እንዲሁም ደግሞ ቸርች ፋደርስን እየጠቀስን በደንብ አድርገን አሳይተናችኋል። አሁን ቀጣይ ደግሞ ወደ ምን እንሄዳለን? ወደ ሽብሀቶች ወይም ደግሞ እስልምና ላይ ስለሚነሱ ጥያቄዎች፣ በሴቶች ጉዳይ ስለሚነሱ ጥያቄዎችም እነሱን አንድ በአንድ እናያለን ማለት ነው። የመጀመሪያው የምታቀርብልን ኢንቲሳር የመጀመሪያውን ፕሮግራም ታቀርባለች። ሴቶች እርሻ ናቸው የሚለውን ብዙ ጊዜ ክርስቲያኖች የሚያነሱት ጥያቄ ነው። እርሻ ናችሁ ተብለዋል። እርሻ ናችሁ ተብለዋል። መጽሐፋችንን ከመቸተች መጽሐፋችሁን ገለጥ አድርጉ ብለናል። ኢንትሳር ትፈጠል